በነገራችን ላይ እና አብርሽ ይሄ ነው ሲያደርጉ የነበሩት ይህን ማለት ነው እራሱ ነው ሲያደርጉት የነበረው። በቃ አብርሽ ከሆነች ልጅ ጋር ምናምን የሆነች ቆንጅዬ ልጅ አመጣና በቃ ሩታን ለማስቀናት ምናምን ሩታ ከዚች ቆንጅዬ ልጅ ጋር እኔን ስታየኝ ምናምን ቀንታ አብርሽ ምናምን ምናምን እወዳለሁ እኮ ምናምን እያለች እንድትገዛለት ጅል የጅል ሐሳብ ነ እንደዛ የታገልንላቸው ሰዎች እንደዛ የምናውቃቸው እንኳን የቻናሎቻቸው ቤተሰቦቻቸው እንኳን የሚያማክሯቸው እንኳን ይፋቱልን ይፋቱ ሰልች ትሆናላለህ። ትዳርህን በጥንቃቄ ያለመያዝ ምልክት ነው። የእነዚህ ልጆች እንግዲህ ዋጋም ክፍል ማለት ከእነዚህ ልጆች በላይ ማን ዋጋም ይከፍላል? ቤተሰብን የራስህ ጉዳይ ምናምን እያሉ ማንንም ሳይሰሙ ቤተሰብን ጥለው ወጡ። ትንሽዬ ቤት ተከራይተው መኖር ጀምረው ምናምን በጣም ያን ሁሉ ዋጋ ያሳለፉበት ትዳር እንኳን ፈርሷል። በዛ ሰዓት እኮ ነው ወደ እኔ ቤት ግቡ ምናምን ስላቸው የነበር እኮ ፍቅራቸው። ለፍቅራቸው የሚከፍሉት ዋጋ ለፍቅራቸው የሚሰጡት ግምት በጣም ከፍተኛ ስለነበር በቃ ደስ ስለሚሉኝ እንደዚ አይነት የነበር ትዳር እኮ ፈረሰ። ሰላም፣ ቤተሰብ እንደምን አላችሁ? ሁሉ ሰላም ነው። እኔ ደህና ነኝ። ክብሩ ይስፋ። እንግዲህ ዛሬ የመጣሁት ያው እንግዲህ ምናልባት ለመጨረሻ ሊሆን ይችላል ሀሳብ የሚሰጠው ምክንያቱም እኔ በውስጥ ብዙ ነገር ስሞክር ነበር እንደምታውቁት አብርሽና ሩታ ከዚህ በፊት ማንም ሰው እንደዚህ በሰው ከመከበባቸው በፊት ብዙ ነገር እነሱን ለማገዝ አይዟችሁ ስንላቸው እንደነበር ታውቃላችሁ። ብዙ ነገር ሞክሬያለሁ። አሁን እንግዲህ እንደዚህ ቢሆንም እኛስ ምን እንማር? ከዚህ ላይፍ ምን እንማር? ሌሎቻችሁ በእንደዚህ የካፕል ህይወት ያላችሁ ያገባችሁ ሰዎች ከዚህ ምን ልንማር እንችላለን? የሚለውን እናነሳና አንዳንድ የምሰጣቸው አስተያየቶች አሉ። እኔ እኔ አብርሽ እና ሩታ ለእኔ እንግዲህ እንደምታውቁት በጣም የምወዳቸው የማከብራቸው ጓደኞች ናቸውና፣ ማንም ሰው ዛሬ ዝም ብሎ በዚህ ተከቦ በዚህ አርግ እንደዚህ አርግ እንደዚህ አርግ እንደዚህ አርግ የሚባሉ ልጆችም አልነበሩም። በፊት እንደምታውቁት በራሳቸው ነበሩ ያ ሁሉ ነገር የሚወጡ እኛም የደቦን በብዙ ነገር አይዟችሁ ምናምን ከማለት ውጭ እንደዚሁ በአካል እንኳን ሄደን እንደዚህ አድርጉ እንደዚህ አድርጉ የሚል ውሳኔ ውስጥም ከእነሱ ሀሳብ ውስጥ ማንገባም ነበር። እንደዛ ይሻል ነበር እንደዛ ይሻል ነበር። ምክንያቱም የሰው ትዳር ውስጥ ዝም ብሎ ይገባል፣ ትንሽ ከባድ ነው። እንደምናስበው አይደለም። አዎ፣ ድሮ ብዙ ፈተና ሲገጥማቸው ምናምን አይዟችሁ ምናምን እንላቸው ነበር። በቃ ያ አይዟችሁ ጥሩ ነገር ነው ግን እየወሰድን አንቺ ከበቃ እሱን ተይው አንተ ከዚህ ጋር ጀመር ምናምን እያል የልጆቹን ህይወት ትንሽ ውስብስብ አድርገን ዛሬ ለዚህ በቅተዋል። በእርግጥ ጥፋቱ የራሳቸው ነው የማንንም ጥፋት አይደለም። ምክንያቱም አንዳንዶቻችሁ ያው ብዙ ነገር ስቱ ነበር። ጥፋቱ የአቤል ነው ምክንያቱም አቤል ነው ያችን ሄርሚን ትባል ልጅ አብርሽን አምጡ፣ አስተዋውቁት ብቻ ብዙ ነገር ብዙ ነገር ይባላል እና ይሄ ምንም ማንም ያምጣት እራሱ አብርሽ ያምጣት ማንም ያምጣት፣ ይሄ ምንም በቃ ይሄ ጥፋቱ የራሳቸው የአንድ እና አንድ የራሳቸው የባለ ስዳሮቹ ጥፋት። ለምን ካላችሁ የሩታ ጥፋት መጀመሪያ ቢሆን ሩታ አብርሽን እንዴት ከሌላ ልጅ ያለው ምናም ብላ በቃ ያውቃት ልጅ በመጣች ቁጥር እንደዛ ማድረጓ፣ ሁለተኛ ከዚህ በኋላ ምን አባ ነው የምትናገረው፣ ከዚህ በኋላ ሁለተኛ አጠገቧ ብትደርስ ስልክ እንኳን ብትደውል እገላሃለሁ ቀስ ብያሳያለሁ አብርሽም ወደ ሌላ ነገር መንገፋፋት አብርሽ ደግሞ ሩታን ለማናደድ ለማናደድ ብሎ በቃ ይሄ እልክ ውስጥ ለማስገባት ለማንበሻሸጥ ብሎ ሌላ ያልሆነ የሚደብር ነገር ብዙ ነገሮችን አድርጓል፣ ምናምን ከዛም ያም ሁሉ ደግሞ አልፎ በቃ የኔን ምክር ሰምቶ ነበር መጨረሻ ላይም ትንሽ ቢዘገይም ተዉች እና ሁሉንም ነገር ይቅርታ አድርግልኝ ብለህ ቀባ፣ አንቺም ተይው በቃ እንተወ ተባባሉ ብዬ በተናገርኩት መሰረት እሱ እንተወ ብሎ ነበር ንእንተወ ብሎ ነበር፣ እና ለማቀፍም እየሞከረ ነበር። ያው ሩታ ደግሞ እኔ ሩታ ምክሬን ብትሰማኝ ደስ ይለኝ ነበር። ለምን መሰላችሁ? እንደዚህ ብላችሁ እኔም እንደናንተ እኮ ብዙ ነገር እኮ ያለሁ ብዙ ነገር እሰማለሁ በቅርበት ሀይ መላየት ነው ያለባት ምናምን ምናምን ስትሉ ልቃወማችሁ እኮ ፈልጌ አይደለም። ያው እናንተ ብዙ ነገር በቃ ታገሳችኋል፣ አብራችሁ ቤተሰብ ሆናችሁ በቃ በእነሱ ጉዳይ ተጨንቃችሁ ምናምን ብዙ ነገር አሳልፋችኋል። ያ ይገባኛል፣ ሳይገባኝ ቀርቶ አይደለም። ግን ምን መሰላችሁ? አሁንም እነዚህ ልጆች ማለት ነው ከተለያዩ በኋላ ይህን ነገር ተቋቁሞ መቀጠል ይችላሉ ወይ የሚለው ስለሚያሳስበኝ ነው። እኔ ለምን ሩታ ለምን አልተረዳችሁም እያልኩ በሩታ አሁን እኔ በሩታ ማዘን ነው። ለምን አልተረዳችሁም አብርሽን ተው ሲላት ለምን አልተረዳችሁም የምለው አልተበደለች ማለት አይደለም። አዎ ከፍቷታል፣ ብዙ ነገር ተበድላለች። ግን ትጎዳለች፣ ትጎዳለች እኔ ስለማውቃት ነው በቃ ትጎዳለች ከዚህ በኋላ የሚሆነውን ታያላችሁ። በቃ እኔ የምነገራችሁ ነገር ማለት ነው ከዚህ በኋላ ዝም ብላ ተረጋግታ የምትኖር ቢሆን ኑሮ እንዳላችሁት እውነት ነው። የሆነ ሰው ካልተስማማ በቃ መለያየት ነው። በቃ እነሱ ብቻ እኮ አይደሉም የተለያዩት። የሰው ልጅ ሁሉም በቃ ካልተስማማ ይለያያል። ያውቃሉ ግን ተለያይቶ ሰላም መሆን ከቻለ ነው ተለያይቶ ሰላም መሆን ካልተቻለ ግን በጣም የሚከብድ ላይፍ ውስጥ መልሰ ምንገባ ከሆነ ግን መለያየት ይጎዳል፣ በጣም ይጎዳል። እንደዛ እንዳይሆን ስለፈለግኩ ነው። ለዛ ነው ሩታ ምክሬን ስሚ አብርሽ ምክሬን ሰምቷል። አንችን በቃ የአብርሽን ይቅርታ ተቀበይ እያልኩ የነበረው ማለት ነው። አብርሽ ደግሞ እንደምታውቁት ሞኝ ነው፣ ጅል ነው። ያችን ልጅ በቃ ወደ ትገባች ገባች አለ ለማስመሰል ዝም ብሎ ለማናደድ ምናምን ይዟት ገባ አለ። ከዛ በኋላ ደግሞ ውጭ ማለት ሼም ይዘዋል ሌላ ምንም የተለየ ግንኙነት እኮ ኑሮት አይደለም። እንደዛ ነው ልጁ ባህሪው እንደዛ ነው። በቃ ብታውቁት በቅርበት በቃ ምስኪን ነው። በቃ መልሶ ሰው የሚከፈው ይመስለዋል። አንዳንዴ ደግሞ እኛም ሰዎች ስንባል አሁን አንቺ ሄርሜ የምትባይ ልጅ ህሊና ካለሽ የሆነ በቃ ይህ ነገር መስተካከል አለበት ብለሽ የምታስቢ ከሆነ ታውቂያለሽ፣ አይደለም በቃ መራቅ ነበረብሽ አንቺ ራሱ አንቺ ራሱ ታውቂዋለሽ፣ የትዳርን ጉዳይ ታውቂዋለሽ፣ ሴንሲቲቭ ነገር ነው። ዝም ብሎ እንኳን ባለትዳር ሆኖ ከሌላ ሴት ጋር ሄዶ ባሏ ተለጥፎባት ይቅርና ዝም ብላ የሴት ስም በተደወለ ቁጥር እኮ ሊቀና ይችላል። ወንድም እንደዛው ከሚስቱ ላይ የሴት የወንድ ስልክ ቢደውል ሊቀና ይችላል። እንኳን በቪዲዮ የሚታይ ፍቅረኛ የሚመስል ነገር ቪዲዮ ሰርታችሁ እንኳን ይቅርታ ብለሽ መራቅ ሲገባሽ ያም መረዳት አቅቶሽ አይመስለኝም። እኔ ግን እኔ እንጃ መጨረሻሽን እናየዋለን መጨረሻሽን እናየዋለን። ግን ዋናዋ ተጠያቂ ሁን ለዚህ ትዳር መፍረስ አንቺ ነሽ፣ አንቺ ነሽ። እኔ በቃ እሺ ጥተሽው ቢሆን ኑሮ አብርሽን በቃ ከነሱ ህይወት ወጠሻል ብዬሽ ባስብ ኑሮ ስቲል እስካሁን ድረስ የዩቱብ ቻናልሽ ባነር ላይ የአብርሽን ፎቶ ጭጭ አድርገሽ፣ ያሳዝናል፣ ያሳዝናል እሱ ማን ነው? እስኪ ማን ነው ፕሮፋይል ወስዱ፣ እንደዚህ የተቃቀፈውን ፎቶግራፍ ፕሮፋይል ፒክቸሩ የሚያደርግ ምንም ስሜት ሳይኖረ፣ ስሜት የለኝም እንዳጤ። በቃ ስነስርዓት ይኖርሽ። አብርሽ ሩታን ለማናደድ ነው መጀመሪያ እንደዚ ያደረገው አብርሽ ሩታን ለማናደድ እንደዛ አደረገ። ሩታ ቀንታ የሆነ ቶሎ እንደዚህ ስለሚያደርጉ ሁሌም አንዱ አንዱን እያስቀና ወደ ራሳቸው ህይወት የሚያመጡበት መንገድ ስለነበራቸው አንዱ አንዱ እያበሻሸቀው እየተበሻሸቁ እየኖሩት የለመዱት ነገር ስለነበር አብርሽም እንደዛ እያደረገ ነበር። በነገራችን ላይ የለመዱት ስላችሁ ድሮ ጀምሮ እንደዚህ የሚያደርጉ እንዳይመስሏችሁ፣ እኔ በደንብ ነው የማውቃቸው። ያው እናንተን ታውቋቸዋላችሁ ብዙዎቻችሁ እንደዚህ አይነት ባህሪ አልነበራቸውም። በቃ የሆነ መቼም ቢኮራረፉም ቢጣሉም ወይ በቤተሰብ ምክንያት ወይ ምናምን ነው እንጂ ከሌላ ሴት ጋር ሄዶ ከሌላ ወንድ ጋር እንደዚህ እንደዚህ አይነት ነገር አልነበረባቸውም። በተለይ ቻ አንድ ዓመት እዚህ አዲስ አበባ ምናምን ከመጡ በኋላ ያሳዩት ባህሪ ያው፣ አንዳንዴ ደግሞ ዝምብላችሁ የማታውቁትን ኑሮ ምናምን ከቤተሰብ ወጣችሁ ምናምን መኖር ስትጀምሩ ምናምን የሆነ በቃ መስመሩ የምትሄዱበት መስመር ጥንቃቄ ይፈልጋል። እና ገና እየተማሩበት ነበር በቃ እንደዚህ መጥፎ መስመር መሆኑ ወደፊት እየገባቸው ይሄዳል ብዬ እያሰብኩ ነበር፣ ግን መሀል ያው እንደ አንቺ አይነት ሰው እንደ ሄርሜል አይነት ሰው ማለት ነው። መጣና ያው እንደዚህ ይፈጠራል። ስለዚህ አሁንም ቢሆን ህሊና ካለ ሽራቂ ካሉሽ እሺ የራሳቸውን ህይወት ጀምሮ ተለየ ብቻ በቃ ደስተኛ ሆነው የሚኖሩ ከሆነ ደስ ይለኛል። እኔ አንዳንዴ መስማማት ከሌለ መለያየትም እኮ ምንም ማለት ነው በቃ አንዳንድ እኮ አልስማማን ብሎ ሰው እኮ አንድ ላይ እየኖሮ ምናምን ሳይስማማ ቀርቶ እኮ ሊገዳደልም እኮ ይችላል። ይህ እኮ በቃ የተለመደ ዓለም ላይ ያለ ሚስጥር አይደለም እኮ በቃ ይሄ የታወቀ ነገር ነው። ከዛ ተለያይቶ ሰላሙን ያገኛለች ጥሩ፣ ተለያይቶ ሰላሙን የሚያገኝ ቢሆን ግን ተለያይቶ ሰላማቸውን አያገኝ እነዚህ ልጆች። እኔ ከልቤ ንማቃቸው ነገ የሚመጣባቸው ፈተና ጣጣ ከባድ ነው። በቃ እኔ ስለማውቀው ነው። በቃ ስለማውቃቸው ነው። መጣ ነገ ሩታ ስትጎዳ ማየት አልፈልግም። አብሬ ሲጎዳ ማየት አልፈልግም። እንደ ጓደኞቼ እኔ ብዙ ታውቃላችሁ። በፊት ጀምሬ በቃ ማንም ከጎናቸው ሳይኖር ጀምሮ እነሱን ለማገዝ አይዟችሁ ለማለት ወደኋላ ብዬ አላቅ የእኔ የፍቅር ታሪክ የጠፋቸውን የፍቅረኛ እንኳን ያገኘዋት በእነሱ ምክንያት ነው። በቃ ምንም መልስ ሳይመለስልኝ በቃ ሶስት ዓመት ሙሉ በቃ ምንም ነገር ስለ እሷ ሳልሰማ ቀርቼ ያገኘሁት በቃ እሷን ያገኘሁባቸው ልጆች ስለሆኑ በቃ በጣም ነው ወዳቸው። በጣም ነው ወዳቸው። ለእኔ ጥሩ በቃ ብዙ ነገር ተምሬባቸዋለሁ። ብዙ ነገር ማለት ነው። አሁንም እየተማርኩባቸው ነው። አሁንም እየተማርኩባቸው ነው። ሁላችንም ልንማርበት እንችላለን በትዳር ውስጥ ምን ማድረግ እንዳለብኝ ነገ ለማግባት ብወስን ምን ማድረግ እንዳለብኝ ተምሬባቸዋለሁ። በቃ እኔ ዛሬ ላይ ጥሩ ነኝ፣ ሕይወቴ ጥሩ ነው። ለምን ፍቅረኛ የመያዝ እንኳን ፍላጎት አልነበረኝም? በፊት ፍቅረኛን ስላላገኘኋት ገባችሁ? በቃ መጨረሻዋን ስላላወቁ ዝም ብለን ስለተለያየን ሶስት ዓመት ሙሉ ለመያዝ እንኳን ምንም አይነት ሞራል አልነበረኝም። አሁን ግን ለመያዝ በቃ ውስጤ ይነሳሳል፣ ፍላጎት አለኝ። ገባችሁ? በቃ በእነሱ ምክንያት ነው ይሆን። በእነሱ ምክንያት ደግሞ ብዙ ነገር ስማር ደግሞ አሁንም እማርባቸዋለሁ። እሺ አሁን ፍቅረኛ ያስኩና ወደ ትዳር መግባት አይቀርም ግድ ነው አደለም? ግን ትዳር ላይ ምን ማድረግ እንዳለብኝ እማራለሁ፣ እማራለሁ፣ ከነሱ በደንብ እማራለሁ። ሚስቴን ለማናደድ ከሌላ ሴት ጋር መሆን፣ ሚስቴን ለማናደድ የሆነ ነገር ማድረግ ትልቅ ጥፋት፣ ትልቅ ስህተት እንደሆነ ከአብርሽ ተምሪያል። በእርግጠኝነት ሴቶችም ከዚህ ትማራላችሁ። ባላችሁን ማመን እንዳለባችሁ። አብርሽ የኔ ልጅ አይደለም ይሄ ልጅ። ሩታ እኔን መኘኝ እኔን መኘኝ ስላት አላምንም፣ አላምንም፣ ከቤት አልመጣም የለውም ብዙ ነገር ብላ፣ አብርሽ ደግሞ እሷን ለማናደድ በቃ እሷን ለማናደድ ነው እኔ ብዬ ማምነውም፣ አብርሽንም ስለማውቀው ነው እንጂ ህይወት ለመጀመር ፈልጓ አይደለም ወደዛች ልጅ የሄደው። እሷ እንደዛ ማድረጉ በራሱ ትልቅ ጥፋት ነው። በቃ ለእኔ ህይወት ያስተምረኛል። ከዚህ ተምር ያለው ለምን ይቅርታ አልተደረገለትም ብዬ መከራከር አልችልም። ግን ተለያይተው ሰላም ይሆናል ወይ ነው ቀይ ነው ደጋግሚ የምላችሁ ተለያይተው ግን በቃ እዚህ በኋላ ሩታ የራሷን ህይወት አብርሽ የራሱን ህይወት መኖር ይችላል ወይ የሚለውን ሳስብ ግን መለያየታቸው የበለጠ ጉዳት እንዳይሆን ስለፈራው ነው። እንደዚህ አሁን ዛሬ አሁን አንተ እንዲህ ይታረቁ ትላለህ። ለምን ይታረቁ ይታረቁ ትላለህ? አብርሽ ያጠፋው ጥፋት አይደለም እንዲህ ምናምን ልትሉ ትችላላችሁ። ግን ይህ የምትሉኝ ዛሬ ሊሆናቸው ነገ ላይ ደግሞ የሚሆነውን ስታዩ እነዚህ ልጆች ለካ መለያየት የለባቸው ምናምን ትላላችሁ ራሳችሁና፣ ያኔ ትረዱኛላችሁ። እየተስፋ አደርጋለሁ። ግን በዚህ ማለ በዛ እኔ ልላችሁ የፈለግኩት እንማርበት፣ እንማርበት። ሙሉ ላይፋቸውን አይተናል። ብዙ ዋጋ ከፍለዋል፣ ብዙ ተሰቃይተዋል። ቤተሰብን የራሳችሁ ጉዳይ ከኛ ፍቅር ማንም የሚበልጥ የለም ብለው ሁሉንም ነገር በቃ ተቋቁመው ያለፉ ልጆች ነበሩ። አሁን ግን ምንም ዋጋ የለም። ቆመ ገባችሁ? ያ ሁሉ ዋጋ ተከፍሎበት እንኳን ትዳር ይፈርሳል። አያችሁ ትዳራችን የምናድነው እኛን ጥንቃቄ ማድረግ እንዳለብን እንማርበት። ክብር ይኖረን፣ ለሚስቶቻችን ወንዶች ለሚስቶቻችን ክብር ይኖረን፣ ሴቶች ለባሎቻችን ክብር ይኖረን። በቃ ተከባበሩ። በተለይ ደግሞ በተለይ ደግሞ በሕይወት የምመክራችሁ ትልቅ ምክር እኔ ከተማርኩበት ነገር የምመክራችሁ ምክር፣ ሁላችንም ብንሆን ሚስታችንን ለማስቀናት አንሞክር፣ አንሞክር ባላችንን ለማስቀናት አንሞክር። እንዴ ብዙ ሰዎች ማለት ነው ብዙ ሰዎች የሚያደርጉት ባለትዳርም ሆኖ ፍቅረኛም ሆኖ በተለይ ባለትዳር ሆኖ እንደዚህ የሚያደርጉ ሰዎች ይገርሙኛል። በቃ ለማስቀናት ለእኔ ቦታ አልሰጠኝ ምናምን ለማለት ዝም ብሎ ስልክ ሳይደወል ማለት ነው ስልክ ሳይደወል ሄሎ፣ ወይ ነው እንዴ ወደኸኝ ነው ታፈቅረኛለህ? ማለት ነው። ግን እኮ እኔ ባለትዳር ነኝ ማለት ከነትዳርሽም የማገባሽ አለሁ። እንደዚህ የምትል ሴት አለች። ለምን ምትሉ ባሏ ቀንቶ እንዲወዳት ለማድረግ፣ የማይመስል የጅል ጅል ጅላንፏለ የጅል የጅል ሀሳብ ማለት ነው። እንዴ በዓለም! እንደዚሁ በነገራችን ላይ በሚስት ብቻ አይደለም ባለም ቢሆን ደግሞ አውቀው ጓደኞቹ ማለት ነው፣ የሴት ስልክ ቁጥር ምናምን የሴት ስም የሚያደርግና የጓደኞቹ ስልክ ደውሎ ቶሎ ቶሎ ደውሎ ና አይ፣ እንዴት ነው አውቀው ሚስቱ እንድታየው ያደርጋል። ስልክ ቁጥሎ ምናምን አይ፣ እንዴት ነው እኔ እኮ በጣም ደስ የምትለኝ ሰሆነ፣ ለምን ግን አንገናኝም? ለምን ግን ትተውኛለህ እኔ ትዳር ለማፍረስ ሰው ዋሻ ገዛ። ትዳሩን ለማፍረስ ግን እሱ የሚመስለው ብዙ ፈላጊ አለው ምናምን ባሌ እንዳይወስዱብኝ ምናምን ልንከባከበው ምናምን እንድትል ማለት ነው። በነገራችን ላይ እና አብርሽ ይህ ነው ሲያደርጉ የነበሩት ይህን ማለት ነው እራሱ ነው ሲያደርጉት የነበረው በቃ አብርሽ ከሆነች ልጅ ጋር ምናምን የሆነች ቆንጆዬ ልጅ አመጣና በቃ ሩታን ለማስቀናት ምናምን። ሩታ ከዚች ቆንጆዬ ልጅ ጋር እኔን ስታየኝ ምናምን ቀንታ አብርሽ ምናምን ምናምን ወዳለኩ ምናምን እያለች እንድትገዛለት ጅል የጅል ሀሳብ ነ የጅል። ይህ እንደዚህ አይነት የምታደርጉ ሰዎች ተማሩ፣ ተማሩ። ትዳራችሁን ራሳችሁ እንዳታፈርሱት፣ ፍቅራችሁን ራሳችሁ እንዳታፈርሱት። የእነዚህ ልጆች እንግዲህ ዋጋም ክፍል ማለት ከነዚህ ልጆች በላይ ማን ዋጋም ይከፍላል? ቤተሰብን የራሰ ጉዳይ ምናምን እያሉ ማንንም ሳይሰሙ ቤተሰብን ጥለው ወጥተው ትንሽ የቤት ተከራይተው መኖር ጀምረው ምናምን በጣም ያን ሁሉ ዋጋ ያሳለፉበት ትዳር እንኳን ፈርሷል። ገባችሁ? ዝም ብለን ከዚህ በላይ እንግዲህ ምንም ዋጋ እኮ መክፈል አይቻልም። ያ ሁሉ ዘ የተከፈልበት ሁላችንም ቢሆን እነዚህ ምሌት የለባቸው ብለን ታግለን ዛሬ እንደዛ የታገልንላቸው ሰዎች እንደዛ የምናቃቸው እንኳን የቻናሎቻቸው ቤተሰቦቻቸው እንኳን የሚያማክሯቸው እንኳን ይፋቱልን ይፋቱ ሰልች ትሆናላል። ትዳርህን በጥንቃቄ ያለመያዝ ምልክት ነው። ስለዚህ ሁላችንም ከዚች መማር ብችል ደስ ይለኛል። ይህን ነው ሌላችሁ ፈልገው በቃ፣ ሁላችሁም እየሰማችሁኝ ከሆነ በቃ እንድትማሩበት የምፈልገው ነገር ይህን ነው። ሌላ ነገር አይደለም፣ በቃ ሌላ ነገር አይደለም። ብዙ ነገር በቃ ብዙ ነገር ብዙዎቻችን ብዙ የእነሱ ትዳር እንዳይፈርስ ብዙ ዋጋ ከፍለናል። በቃ የእነሱ ፍቅር ጸንቶ እንዲኖር ብዙ ዋጋ ከፍለናል። ገብታችሁ ገብታችኋል። እኔ ኑና ከእኔ ቤት ኑሩ፣ በቃ እኔ ክፍል ልስጣችሁና ኑሩ። ስልኮኔ ደልቶኝ አይደለም እኮ እኔ እኮ እነሱን ከማስገባ አንድ የቤት ክሬሸር የሚያደርግ ሰው ባስገባ የበለጠ እጠቀማለሁ እጠቀማለሁ። ምንም ጥያቄ የለውም። በዛ ሰዓት እኮ ወደ እኔ ቤት ግቡ ምናምን ስላቸው የነበርኩ እኮ ፍቅራቸው ለፍቅራቸው የሚከፍሉት ዋጋ ለፍቅራቸው የሚሰጡት ግምት በጣም ከፍተኛ ስለነበር በቃ ደስ ስለሚሉ ገባቸው አይደለም። ለፍቅራቸው የሚከፍሉት ዋጋ የነበር እንዴት እንደሚዋደዱ የሆነ ነገር ሲመጣባቸው ራሳቸው ናቸው የሚፈቱት። ማንም ሰው በማላቸው አይገባም ምናምን፣ ዝም ብሎ እንደ ዛሬው መጡ በወከባ አንተ እንደዚ አድርግ አንቺ እንደዚ አድርግ ምናምን የሚላቸው ሰው አልነበረም። ቢኖርም አይሰሙም። በቃ የራሳቸውን ፍቅራቸውን ብቻ ነበር የሚያዳምጡ። ገባችሁ? እንደዚ አይነት የነበር ትዳር እኮ ፈረሰ። ገባችሁ? ፈረሰ። እንደዛ እኮ ዋጋ ሊከፍልላቸው የነበርኩት እኔ ራሱ በቃ ብዙ ነገር ለማድረግ ለነሱ የምናስብ ሰዎች የነበርን ሰዎች እኮ ዛሬ ትዳራቸው እንኳን ተለያየ። በቃ ተለያየ ማለት ጀምረና ጀምረናል አያችሁም? ያ ሁሉ የከፍልለት ዋጋ ለዚህ ነበር። ብቻ ግን ከዚህ እንማር ልላችሁ ነው የምፈልገው። ቤተሰብ ከዚህ እንማር። እኔ የራሴ ሕይወት አለኝ የራሴ ላይፍ አለኝ። በጣም ቢዚ ነኝ፣ ስራ ይበዛብኛል ያን ሁሉ ነገር ቦታ አጣብቤ ነው ለእነሱ ቦታ ሰጥቼ ያን ሁሉ ነገር ስሞክር የነበረው ስናገር የነበረው። መጥቼ በቃ ሌላ ነገር እላችሁ አደለም። ቤተሰብ እና እንማርበት፣ እንማርበት ያው እንማረገ ይቻል እንማርበት።